ሰላም ሰላም፣ እንዴት ናችሁ? ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬም በነጻ ማይኒንግ የምታደርጉበትን አፕሊኬሽን ነው እላቸው የመጣው ማለት ነው። እንግዲህ ባለፈው እንደነገርኳቸው ቀጣይነት ያለው ስራዎችን እንደምንሰራ አስቀድሜ ተናገሬ ነበር። ስለዚህ ለዛሬም አንድ አፕሊኬሽን አምጥችላቸዋለሁ አለው በነጻ ምንም፣ ዊዛውት ኢንቨስትመንት ነው ምንም ኢንቨስትመንት አደረጉበት ነገር የለም። ቴክሳቸውን የምታወጡበት ነገር የለም። ምንድነው አፕሊኬሽኑ? ከዛሬ በፊትም ቴሌግራም ላይ ፖስት አርየዋለሁኝ ኢንተርሊንክ ነው። ይህንን በደንብ ስሩበት። እንዴት ነው የሚለውን ለማስረዳት ያለው ሶ በጣም ሲምፕል ነው። ይህንን ምንድነው የምታደርጉት እንደዚህ ዳውንሎድ አድርጋችሁ አፕሊኬሽኑን ፕሌይ ስቶር ውስጥ ታገኙታላችሁ፣ ወይም ደግሞ ቴሌግራም ላይ ታገኙታላችሁ። የቴሌግራም ግሩፕ ላይ ማለት ነው ማለት ቻናል ላይ በጣም ቀላል ስራ ነው የማሳያችሁ ምንም ጊዜ የሚፈጅብኝ ነገር አይደለም ለማስረዳት ምንድነው እንደከፈታችሁት ኮድ አለ እሱን ኮድ ማስገባት አለባችሁ ቦነስ ለማግኘት ማለት ነው በእኔ ሊንክ ስትገቡ ራሱን የቻል በሆነ ይሰጣችኋል እናንትም የረበ ራሳችሁ ሊንክ ለሌላ ሰው ኢንቫይት ሳደርጉ ይሰጣችኋል ማለት ነው ሶ ምንድነው ስራው የምሰራው ተዚ ላይ እንደዚህ ይከፍትላችኋል ኢንተርፌሱ ይመስላል እዚ ላይ ትገቡና ይሄኛው ማለት ነው እዚ ላይ ስትገቡ በየ አራት ሰዓቱ አይ ቲንክ ወይ ወደ የሁለት ሰዓት ወይም ብቻ የሆነ ሰዓት ልዩነት አለው እሱ ላይ እየገባችሁ የምትሰሩት ነው። እዚ ላይ አሁን ክሊክ ሳድርጉት እንደዚህ ማይን አይቲኤልጂ የሚል አለ። እሱን አንዴ ብቻ ክሊክ አርቦ እንትን ማለት ነው ማለት ነው። ማይን ማለት ቦነሱ ነው። ይህንን የቺኛዋን ክሊክ አርቦ እንትን ማለት ነው። ይህን ክሊክ ሳደርጉት ራሱ እንትንላችኋል ማለት ይሰበሰብላችኋል። ሶ እንደዚህ እያደረጋችሁ በቀን ቢያንስ ሶስት ሁለቴ ከዛም በላይ እየገባችሁ እነዚህን መሰብሰብ አለባችሁ ማለት ነው። ይህ በጣም ኢንተረስቲንግ የሆነ ፕሮጀክት ስለሆነ ማለት ነው የራሱን የቻለ ልክ እንደ ባይናንስ እንደ ባይቤት ሌሎች ኦኤክስ እንደነሱ ያለ ኤክስቼንጅ ስለሚሆን ማለት ነው ስለዚህ በኋላ እንዳትቆጩ ምንም ሰርታችሁ እንኳ እንደው ገንዘብ ምንም እንትን ባይ ሊስት እንኳ ባይሆንም እንኳ ምንም እንትን የሚቆጫችሁ ነገር የለም። ግን አሁን ሰርታችሁ ወይ ምንም ዝምላችሁ በችላ ብታልፉት በኋላ ሊስት ሲሆን እንትን ይላችኋል ማለት ነው። ሶ ይቆጫችኋል። ስለዚህ ከዛ እንትን ከማለት አሁን ጀምራችሁ ብትሰሩት እኔ ሪኮመንድ አረጋችኋለሁ ማለት ነው። ሶ እንደዚህ የገባችሁ ሌሎችም መዝላ ያሉ ጌሚንግ እንደዚህ ጌሚዎችን እየተጫወታችሁ መሳሳት ትችላላችሁ። እነዚህን እየገባችሁ ያቸው ግን እኔ በዋናነት እነዚህን ቢያንስ ቢያንስ ሌሎች መስራባችን እና ጊዜ እንትን ቢልባቸው ወይም እነዚህ ጌሞችን ምናምን ባተጫወቱ እነዚህን ይችን በየቀኑ እየገባችሁ ክሌም ማድረግ በቀን ሶስት ሁለቴ ከአራት አምስት ከዛም በላይ እየገባችሁ አንዳንዴ እንዲዝምላችሁ በቀን አሁን ለምሳሌ ፌስቡክ ወይም ቴሌግራም ስንቴ እንገባለን? ያኔ ስትገቡ እንደዚህ ዝም ብላችሁ ማይን እያደረጋችሁ መውሰድ አለባችሁ ማለት ነው። ስለዚህ ቀላል ስራ ስለሆነ በዚህ መንገድ መስራት አለባችሁ ማለት ነው። ለጓደኞቻችሁ ደግሞ ዩናይት ታደርጎ ከፍተኛ የሆነ እንትን ታገኛላችሁ ማለት ነው። ስለዚህ ይህንን ፕሮጀክት በደንብ እንዲሰሩ ሪኮመንድ ያደርጋችኋል ማለት ነው። ቴሌግራም ላይ አዲስ ነገር ሲኖር አሳውቃችኋለሁ። ለዛሬ ሁሉ ጀላችሁ መጥተው ብዙም ጊዜ የሚፈጅ ስላልሆነ አመሰግናለሁ።